ተመለሰው የኢትዮጵያ ሰራተኛ ጥያቄ ከትላንት እስከ ዛሬ የኢትዮጵያ ሰራተኛ ጥያቄ የአንድ አዛውንት እድሜ ያስቆጥሯል። የእነዚህ ጥያቄዎች መልካቸው እየቀያየሩ አሁንም ድረስ አሉ። ከፊሎቹ ጥያቄዎች ምላሽ ሲያገኙ ቀሪዎች አሁንም ድረስ እንደ አዲስ እየተጠየቁ ነው አሉ የሰራተኛ ጥያቄ ጀምሮ በአፄ ኃይለስላሴ መንግስት ነበር ነበር ከዚህ እነዚያ ጥያቄዎች ቀዳሚዎቹ የሥራ ሁኔታና መደራጀት የተመለከቱ ነበሩ። እነዚ ጥያቄዎች በየመስሪያ ቤቶቻቸው ማ ወራት የመመስረትና ለዚህ ማህበር እውቅና ህጋዊ ማግኘት ከጥያቄዎቹ ቀዳሚ ነበር። ኢትዮጵያ ሰራተኞች በደሞዝ ማስተዳደር የተጀመረው በአጼ ቴዎድሮስ ዘመነ መንግስት ነበር። ሆኖም ግን በአገሪቱ የግሉ ኢንዱስትሪ መነቃቃት የጀመረው በአጼ ምኒልክ ዘመነ መንግስት ነው። ግን ሰራተኞች የምተዳደሩበት በመንግስት ደረጃ ወጣ ህግ እንዳልነበረ አቶ ተፈራ ኃይለ ስላሴ የኢንዱስትሪና የመንግስት ሰራተኛ አስተዳደር እርገት የተሰኘው መጣጥፋቸው ላይ አስፍረዋል። አቶ ተፈራ በዚሁ መጣጥፋቸው ላይ አሰሪው በመሰለው ደመወዝና የስራ ሁኔታ ሰራተኛ የሚያስተዳድርበት አካሄድ ነበር የሰፈነው ሲሉ ያክላሉ። ከጣሊያን ወረራ በኋላ በ1936 ዓ ም የፋብሪካዎች መቆጣጠሪያ አዋጅ መውጣቱን አቶ ተፈራ ይገልጻሉ። የዋጁ ዋና ትኩረቱ ፋብሪካዎች ስለሚሰሩበት ሁኔታና በውስጣቸው የሚከተሉት መሳሪያዎች በሰራተኞች ላይ አደጋ እንዳያደርሱ መመሪያ ማጣት ማውጣት ነበር። በ1952 ፍትህ ብሔር ህግ እስከወጣበት ድረስ የሰራተኞች የስራ ሁኔታዎች የሚደነግጉና የስራ ክርክሮች የሚፈቱበት ስርዓት በማቋቋም ረገድ ምንም እርገት አልታየበትም ሲሉ ያክላሉ። የአሰሪና ሰራተኞች መብትና ግዴታዎች የደነገገው ፍትህ ብሔር ህግ እና የጌታና የሎሌ የነበረው የአሰሪና ሰራተኛ ግንኙነት ማሻሻሉን አቶ ተፈራ ይገልጻሉ። ነገር ግን የፍትህ ብሔር ህጉ መደበኛ የቀኑና የሳምንቱን የስራ ሰዓቶች አለመወሰኑ ሰራተኞችን ለብዝበዛ አጋልጧል። የስራ ክርክር የሚፈታተንበት ስርዓትም አለማቋቋሙ ሌላኛው የፍትህ ብሔር ህጉን ውስንነት ነበር ይላሉ። ከፍትህ ብሔር ህጉ መውጣቱን አራት ዓመት በኋላ እነዚህ ውስንነቶች የሚሸፍነው የአሰሪና የሰራተኞች ጉዳይ አዋጅ 1956 ዓ ም ወጣ። አዋጁን ተከትሎ በፍትህ ብሔር ህጉ ያልተካተቱ የስራ ሰዓትና የትርፍ ሰዓት ክፍያ እንዲሁም የህዝብ በዓላትና የአመት ፈቃድና ሌሎች የስራ ሁኔታ በማሻሻል ደንብ ወጣ። ሪና ሰራተኞች የአዋጁን የሰራተኛ ማህበራት በተመለከተ ትልቅ ለውጥ ያመጣ ነበር። የፍትህ ብሔር ህጉ ሰራተኞች የሙያ ስራ ማህበር ማቋቋም እንደሚችሉ ቢደነግግም የማህበራቱን ተግባራት ግን አልደነግግም ነበር። ዶክተር አዳነ ካሴ ዘፎርማቲ ፔሬ

በተሰኘ ጥናታዊ ጽሁፋቸው ከ1948 የተሻሻለው ህገ መንግስትና የፍትህ ብሔር ህጉ ላይ አንዳንድ የሰራተኞች ጉዳይ ቢካተቱም የሰራተኞች ግንኙነት ተገቢ ትኩረት አልተሰጠውም ይላሉ። ህገ መንግስቱን ለሰራተኞች ማህበራት የመቋቋም መብት ቢሰጥም የፍትህ ብሔር ህጉ ሰራተኞች ማህበራትና እንደ ሌሎች ማህበራት ስለቆጠራቸው የአሰሪና ሰራተኞች ጉዳይ ድንጋጌ እስከመጣበት ጊዜ ድረስ የአሰሪና የሰራተኞች ማህበራትም አልነበረም። ከዚያ ድንጋጌ በኋላ ግን በተለይ ች በማህበር ተደራጅተው ህጋዊ ውቅና አግኝተው ለመመዝገብ አፍታው አልወሰደባቸውም። ይህን ተከትሎ የኢትዮጵያ ሰራተኛ አንድነት ማህበር ኢሰማ ውልደቱን አገኘ። ድንጋጌው ሰራተኞች የሰራተኞች ማህበራትን የመመስረት መብት ከመስጠት በተጨማሪም ለሰራተኞ ማህበራት አመራሮች፣ እንዲሁም ለሰራተኞች እኩል የመደራደር አቅምን ፈጥሯል። አቶ ተፈራ ኃይለሥላሴ በትምህርት ደረጃ ከሰርቶ አደሩ ከፍ ብሎ የሚታዩ ያሏቸውን ዋይት ከለር ወርከር በማህበር የመደራጀ ንቁ ተሳትፎ እንዳልነበራቸው ያስታውሳሉ። በአጭር ጊዜ ውስጥ በመቶ የሚቆጠሩ ማኅበራትና በመቶ ሺ አባላት በስሩ የያዘው ኢሰማ ሰራተኞች ጥያቄ ለመንግስት ለማቅረብ አመታት ፈጅቶበታል። ኢሰማ ምስረታ በኋላ ባሉት አስር አመታት ውስጥ ከሰራተኞች ጋር በተያዘ ምንም አይነት ጫና ያለው ጥያቄ የሆነ የመጨረሻ ማስጠንቀቂያ አልሰጠም። ከማኅበራቱ በኩል በሠራተኞችና በማኅበራት የሚያርፈው ቡጢ በተመለከተ ተቃውሞ ያሰማም ነበር። በዶክተር ሳሙኤል አንድሪያስ በፋብሪካዎች ውስጥ ያሉ ሠራተኞች ማኅበራት ለጠሯቸው የስራ ማቆም አርማዎች ድጋፍ እንደነገፋቸው በአንድ ጥናት ላይ አስፍረዋል። ኢሰማ ጠንካራ ጥያቄዎች ያቀረበው በቀዳሚ ኃይለ ስላሴ ዘመነ መንግስት ማገባረጃ ላይ ነበር። ኢሰማ በ1966 ዓ ም አጋማሽ 17 ጥያቄ ለጠቅላይ ሚኒስትር ልጅ እንዳልካቸው መኮንን አቀረበ። እነዚህ ጥያቄው ግን የሰራተኛው መብትና ጥቅም ላይ ያተኮሩ ብቻ አልነበሩም። ከአገሪቱ የኦቱ የፖለቲካ ትኩሳ ጋር በተያዙ የማህበራዊና ኢኮኖሚያዊ ጥያቄዎችም አካቷል። ኢሰማ ከቀረባቸው ጥያቄ መካከል ዝቅተኛ የደሞዝ ወለል፣ የደሞዝ ማሻሻያ፣ የሰራተኛ ጡረታ ፈንድ ከገቢ ታክስ ነፃ እንዲሆን፣ ያለበቂ ምክንያት ከስራ መባረር እንዲቀር፣ አዲስ ማህበራት ለመመስረትና የስራ ማቆም አድማ ማድረግ ይገኙበታል። ኢሰማ ለጠቅላይ ሚኒስትሩ በጻፈው ደብዳቤ የሰራተኞች መብትና ጥቅም እንዲጠበቅ በማለት በየጊዜው የተጠየቀ የሰራተኛ ጉዳይ ምንም አይነት ውጤት ባለመገኘቱ ለመጨረሻ ጊዜ ጥያቄ ማቅረቡን ያትታል። ኢሰማ ባስቀመጠው ገና ቀደም መሰረት ምላሽ ባለመገኘቱ ለአራት ቀን የቆየ ሥራ ማቆም አድማ ተደረገ። በመጨረሻም ጠቅላይ ሚኒስትሩ መጋቢት አንድ 1966 ዓ ም ከኢሰማ ስምምነት ላይ ደረሱ። ጦርነት የሚሸሹ ሱዳናዊን በሕይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረ። የሚላስ የሚቀመስ ያጡ ሱዳናዊ ተፈናቃዮች ነፍሳቸው ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸው አንድ የእርዳታ ድርጅት ለቢቢሲ ተናግሯል። በኤል ፋሽር ከተማ አቅራቢያ የሚገኘው የተፈናቃዊ ካምፕ ላይ ከተፈጸመ ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱት ተብሏል። እየሰማን ያለው ታሪክ በእውነት በጣም ይዘገንናል ሲሉ የኖራዊን ፌሪጅ ካውንስል ኃላፊ፣ ኖዋ ታይለን ለቢቢሲ ኒውስ ዴይ ፕሮግራም ተናግረዋል። ሰዎች ከኤል ፋሽር ወደ ታዊላ እየሸሹ ነው ነገር ግን እንደደረሱ ሕይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ የሚያቃጠል ሙቀት ከበዛም ካምፕስ ተነስተው 40 ኪሎ ሜትር ሲጓዙ በመንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብሏል። በኤልፋሽር እና ታዊላ መካከል ባለው መንገድ የወደቁ አስክሬኖች እንዳሉ ታሪኮቻቸውን እየተሰማ ነው። ያደናገራቸው ቤተሰቦች ብቻዋን ከኤልፋሽር ተነስተው ስትጓዝ የነበረች ሴት ልጅ በጉዞ በተደጋጋሚ መደፈር ጥቃት እንደተፈጸመባት እና ታዊላ ስትደርስ ከደረሰባት ጉዳት የተነሳ መሞቷን ተናግረዋል። ኤልፋሽር በሱዳናዊ ምዕራባዊ ግዛት ዳርፎር ውስጥ በሱዳን ሰራዊትና አጋር ቁጥጥር ስር ያለች የመጨረሻ ከተማ ናት። በዚያ ወር መጀመሪያ ላይ ፈጥኖ ደራሽ ይሉ በዛ ዛም ምዛም የተፈናቃዮች ካምፕ በፈጸመው ጥቃት ላይ አስር ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያን ለቀው ሸሽተዋል። አብዛኛዎቹ የዛም ብዛም ነዋሪዎች ከዚህ በፊት የነበረውም የዳርፉር ግጭት በመሸሽ ለአስር ዓመት ያህል ካምፑን ቆይተዋል። አስር ሺ የሚቆጠሩ ሰዎች በገደለውና 13 ሚሊዮን ህዝብ ከመኖሪያ ባፈናቀለው ለሁለት ዓመታት በተካሄደው ጦርነት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር እየተዋጋ ይገኛል። የእርዳታ ድርጅቶች ሱዳን እየተካሄደ ያለው ጦርነት በአሁኑ ወቅት ለዓለም የሰብአዊ ቀውስ እያስከትላል እንደሆነ ይገልጻሉ። የተባበሩ መንግስታት ድርጅት በሱዳን ረሃብ በተከሰተባቸው አካባቢዎች የምግብ እርዳታ የሚውል ገንዘብ ችግር ስለገጠመው አቅርቦት መቀነሱ መገደዱን ገልጿል። በጦርነቱ ውስጥ ፈጥኖ ደራሽ ኃይሉ በዳርፎር የሚኖሩ አረብ ያልሆኑ ነዋሪዎች ኢላማ አድርጎ ጥቃት ይፈጽማል በሚል ይከሰሳል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር በዚህ ሳምንት ጥቃቱን አስመልክተው እንደተናገሩ ድርጊቱ የዘር ማጽዳትና ሰብአዊ ላይ ከሚፈጸም ወንጀል ጋር የሚስተካከል መሆኑን አመላ ላካች ነው ብለውታል። ሚኒስተሩ ሁሉም ተፋላሚ ወገኖች የሰብአዊ እርዳታ ሰራተኞች በፍጥነት አስፈላጊው ድጋፍ እንዲያቀርቡ የደህንነት ዋስትና እንዲሰጡ ጠይቀዋል። በያሌ የህብረተሰብ ጤና ትምህርት ቤት የሰብአዊ እርዳታ ምርምር ማዕከል ኃላፊ የሆኑት ናትናኤል ሬይመንድ እንደተናገሩት የዛምዛም ካምፕ ሙሉ በሙሉ ተቃጥሏል። ጨምረውም ቤቶችና የእርዳታ አቅርቦት መገልገያዎች ሆን ተብሎ በስልታዊ በሆነ በእሳት እንዲወድሙ ተደርገዋል። ከዛምዛም ካምፕ ጥቃት ለማምለጥ የቻሉ ሰዎች በመንገድ ላይ ሳሉ በርሃብ እየሞቱ ነው ብለዋል። ካምፑ በፍጥኖ ደራሽ ኃይሉ ትጥቅ ከተፈጸመበት በኋላ ሙሉ በሙሉ መውደሙን የሰሜን ዳርፎር የጤና ሚኒስትር ኢብራሂም ካቴር ባለፈው ሳምንት ለቢሲ መግለጻቸው ይታወሳል። ባለፈው ሳምንት ከዚያም ጊዜም እየሸሹ የነበሩ ሰዎች ቤታቸው መቃጠሉንና ተኩስ እንደተከፈተባቸው ለቢሲ ተናግረው ነበር። ፍጥኖ ደራሽ ኃይሉ በካምፑ ላይ ጥቃት መፈጸሙን ነገር ግን ጭፍጨፋ ፈጽሟል መባሉን አስተባብሏል።